አሁን እኮ ፕሮብሌሟ እኮ ችግሯ እኮ አንቺ ነሽ፣ ማንም አይደለም። ችግር እየፈጠርሽ ያለሽ ባለጌዋ አንቺ ነሽ። በማይመለከትሽ ነገር ሄደሽ ቡታ ቡታጅራ እነሱ ቤተሰብ፣ ዛሬ እኔ ማርያምን የሆነ የምናገረው ነገር በጣም ከባባድ ንግግሮች ስለሆኑ ይቅርታ አድርጉልኝ ማለት ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ ለሄርሜላ እንድታደርሱልኝ እፈልጋለሁ ማለት ነው። ዛሬ ከባድ ንግግሮች ነው የምናገረው፣ ከባድ ነገርም አለ። ሁሉን ነገር ትሰሙታላችሁ ማለት ነው። ቤተሰብ እኔ የምለው ማለት ነው አንቺ ልታስታርቂ ነው ወይ ልታጣይ ነው ወይ የምትመጪው መሃላቸው? በመጀመሪያ ደረጃ እናንተ ሀሳብ አስቴታችሁን በደንብ አድርጋችሁ ትጽፉልኝ እዚህ ጋር ማለት ነው። እኔ የሚገርመኝ ነገር ማለት ነው አንቺ ባለጌ ስድ ማለት ነው። አንቺ ምን አገባሽና ነው ከመጀመሪያም? ከአዲስ አበባ ወደ ቡታጅራ ማናባሽ ሂጂ ብሎሽ ነው እንዴ? አንቺ ችግርሽ እኮ ምን መሰለሽ ታቀያለሽ አብርሃምን ማጥመን ነው። አብርሃምን ትፈልጊዋለሽ። አንቺን ብሎ አስታረቂ አንቺ ማንና ማን ነሽ? አብርሃምና ሩት ተምታስታርቂው አንቺን አሁን እኮ ፕሮብሌሟ እኮ ችግሯ እኮ አንቺ ነሽ፣ ማንም አይደለም ችግር እየፈጠርሽ ያለሽው ባለጊዋ አንቺ ነሽ። በማይመለከተሽ ነገር ሂደሽ ቡታ ጅራ እነሱ የምታረቁትን ሽማግሌ የተሰበሰበላቸውን ልጆች ለማጣላት የገባሽው አንቺ ነሽ። አንተ ደግሞ አንተ ሊጣሊጥ የወንዳል ጨልንገርህ አልተበልዝም በላ ልንገርህ መጀመሪያ ስትመጣ እቺን ባለጌ ጋጠ ወጥ መጀመሪያ አይደለም ሰላም ማለት ያለብህ፣ ሰላም ማለት ያለብህ የልጅን እናት እ የልጅን እናት ልጅ ልታሳያ ያለችውን ሴት ነው፣ መጀመሪያ ሰላም ብለህ ከዛ በኋላ እቺን ጋጠ ወጥ ሰላም የምትላት። ምን አይነት የፈላብሽ ሴት እንደሆንሽ አላቅም። የሰው ትዳር የምታባል የምታበላሽ ባለጌ፣ እኔ እንዳንቺ አይነት አይናውጣ ሴት አላየውም በቃ እግዚአብሔርን ነው የምላችሁ። ምን ምን ነው የምትይቁ? አንቺ ደግሞ ሩታን እንድትናገሪ ሩታንን የሆነ ትምህርት ልታስተምሪ ትፈልጊያለሽ? የሰው ትዳር ውስጥ ገብተሽ የሩታን ንግግር ልታስተካቂ ትፈልጊሽ? አንቺ ማንና ማነሽ? ምና ነው ማነሽ? አንቺ ምንድነሽ? መሀል የገባሽው እያባላሽ እያቃጠርሽ እየለበለብሽ አለሽ እኮ። አንቺ ነሽ እኮ ልጁ ላይ መድኃኒት አድርገሽበት ያሽ እኮ አንቺ ነሽ እኮ ማንም አይደለም እኔ አንተ እንድታምን በቃ አምና አምነሽ እስከምትወልጅ ድረስ አብሮሽ እንዲሆን ከወለደ በኋላ ልትወስች ሆኖ አንቺ እንደዚህ ነው የሚባለው ማስታረቅ እንደዚህ ነው ከወለደ በኋላ አንቺ ልትሽቀረቀሪበት ላዩ ላይ እሷ ወላ አልጋዘ ስተኛ ባለጌ ስድ ምን አይነት ሸለ ምጥማጥ ሴት ነች በእናትሽ እኔ ማርያምን እኔ ሴት አይቻለሁ እንዳንቺ ጋጠ ወጥ ሴት አላየውም እንዳንቺ አይነ አውጣ ሴት አላየውም አንቺ ከሩታ እኩል ልትሆኝ ነው እንዴ? ይናፍቅሻል ከሩታ እኩል ለመሆን? አንቺ እኮ ማለት እኮ አሁን እኮ ከአብርሃም እኮ ምን መኪና ስላለው ታዋቂ ሰው ስለሆነ ብር ስላለው ብቻ ነው ከእሱ ጋር የሆንሽ ያለሽው። መድኃኒት አድርገሽበት አንቺ መድኃኒተኛ ባለጌ ማለት ነው። ማርያም በጣም ነው የምታናደው። ይቅርታ አድርጉና ይህን ንግግር ስናገር በጣም ከይቅርታ ጋር ነው። እንዴት ነው ሰው ባለትዳር ሴት ቤት ባለትዳር ወንድ ጋር በቃ። አንቺ ምን አገባሽ? የምን ቤት ነሽ? የምን አቃጣሪ ነሽ? አንቺ ማን አስታራቂ ያደረገሽ እንዴ?

አንተ ወንድ ከሆንክ እኮ ማትፈልግ ከሆነ እኮ ለሄርሜላ እኮ አልፈልግሽም ካሁን በኋላ አልገናኝሽም እኔ ሚስቴን እፈልጋታለሁ፣ ልጄን እፈልጋለሁ፣ አብሬ ማሳደግ እፈልጋለሁ። ስለዚህ አጠገቤ እንዳትጠጊ ማለት ካንተ አፍ ነበር የሚጠበቀው ነገር። እየተሽለጠለት ከሷ ጋር ትሆናለህ፣ አንዴ ከሩታ አንዴ ከሄርሜ ላይ ይሁን አንተ ራሱ ምን አይነት እኔ እንዳንተ ነህ ሊጥ ወንድ አላየሁም። እግዚአብሔርን ነው የምለው። በቃ እንዴ አንተ ስነ ስርዓት አይኖርም እንዴ ወንድ አይደለህ እንዴ? ምንድነው ችግር? ምንድነው ሐሳብ? ከዚህም ከዛም እንትን ማለት በቃ ሂድ፣ ዝሙት ምራ። አንተ ዝም ብለህ ልጅቷን በቃ ተዋት፣ አትምጡባ፣ በቃ ሩታ ላይ አትምጡባ። በቃ ያለ እሷ መኖር አልችልም፣ ያለ ሩታ መኖር አልችልም፣ ያለ ሩታ እንደዚህ ትሆናለች። ትናንት ላይ ላይቭ ላይ ስለፈልፍ አልነበረ እንዴ? ስለፈልፍ ከነበረ ለምንድን መልሰህ ከዚህ ልጅ ጋር ነገ ተነውት እንደ ትገናኛለ? ምንድነው ሐሳብ? ሐሳብን እኮ መናገር ትችላለህ እኮ። ሩታ እኮ በአሁኑ ሰበቃ ሩታን ተዋት እንዴ። ሩታ እኮ ልክ ነች በቃ የእሷ ፕሮብሌሟ የሷ ችግሯ የሷ ጥላችዋ ሄርሜላና ሄርሜላ ነች። አንተ ደግሞ ይሄን ታውቃለህ። ይሄን እያወቅህ ነው በቃ ከሄርሜላ ጋር እየሆንክ ያለኸው። ማንኛውም ሴት ልንገርህ፣ ማንኛውም ሴት ሌላ ወንድ ጋር ሌላ ሴት ይዞ ከመጣ አትፈልገውም። እች ሴት እንዴ አትፈልገውም። በቃ ለምንም በቃ እየተችለጥለጥክ ነው ያለኸው አንተ እንዴ። አንቺ አንቺ ብሎ አስታራቂ አንቺ ደግሞ ሩታን ልትሳደቢ ትፈልጊያለሽ፣ እንደ ልትሰድቢያት ትፈልጊያለሽ እንዴ? አንቺ እንኳን እኛ ህጻን ልጅ ምናምን ማነሻ ማነሽ አንቺ ምንድነሽ? እና ነው ሩታ ለመምከር ሩታ ለመናገር የመጣሽው የሰው ባል ቀምተሽ ከሰው ባል ጋ እየተኛሽ እየተጋደምሽ ማታፊ ሲል ማለት ነው የሩታን ጦስ ጥም ብታሽ፣ ገረል ግቢሽ፣ ባለጌ ስድ፣ ማርያምን እንደዚህ አይነት ሴቶችን ቅንድብ ቅንድባቸውን እየመታን ማባረር ነው እንጂ ፊት መስጠት የለብንም። ማርያም ን ነው የምላቸው እኔ በጣም ዛሬ ኮሜንታተሮች አይቻቸዋል በጣም ተቃጥላቸዋል በጣም ተናዳቸዋል እስከ መጨረሻ አንብብ ያለው ኮሜንታችሁን በጣም ነው ያረራችሁት አነጋገሯ እስታይሏ አካሆኗ ምናምኗ ይሁን በቃ አንቺ ምንድነሽ አንቺ ማነሽ አንቺ ጥላቸዋ እኮ ያለው እኮ ሩታ እኮ ጥላቸዋ አንቺና አንድና አንድ አንቺን ነው የምጠላሽ በቃ አንቺ ነሽ ወታኔ በጠበጥሻለሽ እንዳንቺ እኮ ከነሱ ህይወት ብትወጪ እኮ ጥሩ ነገር ነው አንቺ አሁን እኮ በቃ አይን አፍጠሽ ጥርሽን አግዝጠሽ በቃ አልወጣም ከእነሱ ህይወት ነው እኮ ብያለሽ አልሻለሽ። እኔ ማርያምን ነው የምለው። እኔ ሄድ እኔ ሜላትን ብሆን ኑሮ ማርያምን ጥፊ ነው ማጋጫት፣ ጥፊ አጋጭች ነው ማስኬዳት። ጭራሽ እዛ እንድመጣ እንኳን አላደርጋትም። ሰፈሯ ድረስ ደግሞ ሩታ ሰፈር ድረስ ደግሞ ተጓታ ትመጣለች። ጎታታ ባለጌ። የማይደረግ ነገር ነው እያደረግሻለሽ። እንደዚያ አይደረግም በቃ። ሴት ነች ነገ ምን እንደሚደርስ ባታውቂ አርፈሽ ባልሽን እና ልጅሽን አታሳደጊም። እንዴት ሷለ የሰው ባለ ከምትሽጠለጥ ሽልጥልጥ ባለጌ እንዴ። እኔ ማርያምን እኔ በጣም ነገር እኔ ኧረ በእናታችሁ፣ ወይኔ ጉዴ ኧረ እኔ አንቺ ተቃጥዬ ልሞት ነው ማርያምን። በቃ ተቃጥዬ ልሞት ነው በዚች በዚች ልጅ የተነሳ እንዴ። ዛሬ ኮሜንታቶች ተቃጥላችኋል። እኔ ልቃጠላችሁ ማርያምን። ቅጥልን ያላችሁ ታውቃለሁ። ባለጌ ነች ልጅቷ። በቃ ከእዮታቸው መውጣት እኮ አትፈልግም። በቃ እንዴ አረ በቃ ሼም ነው አንቺ እንደ አታፍጭ እንደዚህ ማረምን በጣም ሼም ነው በጣም ሼም ነው እንደዚህ አይነት ግጥጥነት ለማንኛውም ቤተሰብ ወዳቸዋለሁ ወዳቸዋለሁ አክብራቸዋለሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ ያደረጋችሁ አድርሱ ደዚች እከካ